የአሜሪካ ጉዳይ ዛሬም ግራ ግብት እንዳለው ነው። አሊያም አሜሪካ አልንጋላትም። ሴናተሮቹ ተጨናንቀዋል፣ ህዝቡም መራብ ጀምሯል። ምግብ የለም። አሁን ከዚሁ ጉዳቱ ተጀመረ። ጉዞ የሚባል ነገር ጠፍቷል፣ እንደዚሁም ሁከቱ በርትቷል። በርካቶች በጥያቄ መልክ እያነሱት ነው። ትራምፕም ይዝታሉ፣ እሳቸውም እየተከሰሱ ነው። በእሳቸው ተግባር ደግሞ የተለያዩ እንቅስቃሴዎች ውስጥ የገቡ ኃይላት ፕሬዚዳንት ዶናልድ ትራምፕ ጉዳዮችን ማስተካከል ሲጠበቅባቸው፣ እሳቸው ሳምንቱን እንደዚሁ ሀሳባቸውን ሳይሆን ራሳቸውን ለማዝናናት ወደ መኖሪያቸው ፍሎሪዳ ማራላጎ ሄዱ በሚል እየተተቹ ይገኛል። ያም ሆኖ ግን ዛሬ አንድ ሺ አራት መቶ በረራዎች ተሰርዘውባቸዋል። ይህ ለአሜሪካ ትልቅ ቀውስ የሚፈጥር እንደሆነ የቢዝነስ ባለሙያዎች ያስረዳሉ። ሁለተኛ ቀኑን ይዟል። ይህ ማለት አራት በመቶ በረራ እንዲሰረዝ ኤፌ ወይንም ደግሞ የፌዴራል አቪዬሽን አስተዳደሩ ያወጣው መረጃ ነበረ። ይህን ተከትሎ ታዲያ በረራዎች ይሰረዛሉ። በረራዎች ተሰረዙ ማለት ደግሞ አሜሪካ በተለያዩ አቅጣጫዎች ጫና ውስጥ ገባች የሚል ትርጓሜ እንዲኖረው ያደርጋል። ሁለተኛ ቀኑን ቢይዝም አሁን ችግሩ ተባብሶ ከቀጠለ የአሜሪካ መንግስት የመዘጋት ጉዳይ ሙሉ በሙሉ በጀቱን ያስቆመዋልና ችግሩ ከባድ ሆኖ ሊቀጥል ይችላል የሚል ሀሳብም እንደዚሁ እየተጋራ ነው። ትራምፕ የዘጉት መንግስት አሁን በምን መንገድ ውጤቱ እየታየ ነው ከተባለ እጅግ አስቸጋሪ በረራዎች ፈተና ውስጥ መግባታቸው፣ የምግብ አገልግሎት በተለይም ለድሃው ማህበረሰብ የሚደርሰው እርዳታ መቆም በመሆኑ ከባድ ማህበራዊ ቀውስ ሶሻል ኬውስ ይፈጥራል እየተባለም ይገኛል። ፕሬዚደንት ዶናልድ ትራምፕ ግን በየትኛውም አጋጣሚ ራሳቸውን ተጠያቂ ማድረግ አይፈልጉም። እንኳን ሳቸው ቀርቶ ሪፐብሊካኖቹ የነሱ ችግር አይደለም ይላሉ። ፕሬዚደንት ዶናልድ ትራምፕ እንደዚህ አይነት ቀውስ ያመጡት ራሳቸው ዴሞክራቶቹ የነ ባይደን ሰዎች ናቸው በሚል አሁንም ጣታቸውን ይቀስራሉ። ምክንያቱም መንግስት እንዲዘጋ ያደረጉት አጉል ወጪና ወጣ በማለት ለጤና አሊያም ለሜዲኬር ከዛም ሲያልፍ ደግሞ ለማህበራዊ አገልግሎት ለምግብና ለተለያዩ ሁኔታዎች በነጻ እያሉ እነሱ ችግር ፈጠሩ የሚል መከራከሪያን ያቀርባሉ። የሁለቱም ፓርቲዎች ችግራቸው የሆኗል። ችግራቸውን ለማጥበብ ደግሞ አሁን መሰብሰብ እንጂ መፍትሄ እያመጡ እንዳልሆነም ይነገራል። የአሜሪካ ሴናተሮች ታዲያ ምን ይሰራሉ ችግሮቻቸውን ካልፈቱ የሚለው ጥያቄ አሁን የበረታ የመጣው ከዚህ አንጻር ነው። ጭንቀት ውስጥ ገብተዋል። 39ኛ ቀኑን በያዘው የመንግስት መዘጋት ሂደት ውስጥ በርካቶች ጉዳት እየደረሰባቸው ነው። አሜሪካ ተናግታለች ነበሮች የሚለው መረጃም የሚወጣው በእርግጥ በጦርነት ባይሆንም በእንደዚህ አይነት የማህበራዊ ጉዳይና የፖለቲካ ጉዳይ መናጧን በግልጽ የሚያሳይ ነው። ታዲያ አሜሪካ ለምን ሰዓት ደነግጠም በርካቶች የሚስማሙበት ጉዳይ ነው። አሜሪካን የምታል አገር በዓለም ላይ ሁሉን ነገር በመምራት የምትታወቅ እንዴት መንግስቷት ዘግቶ ለሰላሳ ዘጠኝ ቀናት ይቀጥላል? የፌዴራል ሰዎች ስራቸውን መስራት እንዴት አልቻሉም? ብዙዎች ሊጠይቁት የሚገባ ጉዳይ ቢሆንም ፕሬዝዳንት ዶናልድ ትራምፕ ለአሜሪካ የምናውቀው እኛ አሜሪካኖች ለዛውም እኛ ዋነኞቹ ነን በሚል ሀሳብ ይሰጣሉ፣ ይሞግታሉ። የፕሬዚደንት ዶናልድ ትራምፕ ያን ያህል ውሃ ያንሳን በሚል ሀሳብ ቢነሳ ምሳቸው እንደሚሉት ከሆነ ግን የአሜሪካን ፖለቲካ መቋጨት ወይም ደግሞ አሁን የተፈጠረበትን ቀውስ ማረጋጋት የሚቻለው አብሮ ሲሰራ ብቻ ነው። ሁሉም ጉዳይ ታውኳል። አሁን በአሜሪካ ምድር በሀገሪቱ ታሪክ ታይቶ የማይታወቀውን የመንግስት መዘጋት አስከትለዋል። ይህ ችግር የፕሬዚደንት ዶናልድ ትራምፕ ብቻ ሳይሆን የሪፐብሊካኖችና የዴሞክራቶች ማለትም የሁለቱ ግዙፍ ፓርቲዎች እንደ ሆነ ይነገራል። ለችግሮች ደግሞ መፍትሄ ለማምጣት በርካታ ስራዎች መሰራት አለባቸው። ችግሮችን ለመፍታት በታሪክ ታይቶ የማይታወቅ ክርክርና ሙግት ውስጥ መግባት ብቻ ሳይሆን አዎንታዊ እርምጃ መውሰድ ያስፈልጋል ተብሏል። አሁን ችግሩን ለማስቆም ዴሞክራቶቹም ሪፐብሊካኖቹም ካልተረባረቡ የአሜሪካ ፖለቲካ አይደለም ያለመም ጫና ሊገባ ይችላል። ዴሞክራቶቹና ሪፐብሊካኖቹ ቅዳሜና እሁድ እየሰሩ ነው። የሚሰሩት ደግሞ ይህን የበጀት ችግር አሊያም የተለያዩበትን ሀሳብ ለማጥበብ ነው። ግን ደግሞ በቅርቡ የሚሆን አይደለም እየተባለ ይገኛል። ምክንያቱም መሰረታዊ የፖሊሲ ለውጥ በሁለቱ ወገኖች በኩል እየታየ በመምጣቱ ነው። ድሀ አይኖርብሽ የተባለችው አሜሪካ አሁን መንግስቷ መዘጋቱ በዋናነት ችግሩን ከፍ ያደረገው ለድሀው ማህበረሰብ ነው። አሁን ስናፕ በተሰኘው የምግብ ፕሮግራም አርባ ሁለት ሚሊዮን ህዝብ ይጠቀም ነበረ። እስከ አምስት መቶ ዶላር ለሁለት ሰው ወጪ ይደረግ ነበረ በወር አሁን ያ ነገር አይገኝም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ይህን የምግብ ፕሮግራም ድራም፣ አስቆመውታል። ያ ማለት ስናፕ ስናፕን እንዲያስቆሙ ደግሞ የፌዴራል ጠቅላይ ፍርድ ቤቱ ለፕሬዚዳንት ዶናልድ ትራምፕ ጊዜያዊ እድሉን ሰጥቷቸዋልና በእርግጥም ድሀ አይኑርብሽ የተባለችው ያቺ የዓለማችን ግዙፍ አገር ያደርጋታል ጉዳዩን በተለየ አቅጣጫ ለማየት የሚሞክሩ ቢኖሩም፣ አሁን ፕሬዚዳንት ዶናልድ ትራምፕ መፍትሄ ማምጣት ከቻሉ ይህን አርባ ሁለት ሚሊዮን ህዝብ ይታደጉታል ነው ጉዳዩ። ሁለተኛ ቀኑን በያዘው የመንግስት መዘጋት ደግሞ አንድ ሺ አራት መቶ በረራዎች ተሰ ተሰርዘዋል። ያ ማለት መንግስት የተዘጋው ለ39 ቀናት ሲሆን አሁን ሁለተኛ ቀኑን ደግሞ በረራዎች ተሰርዘው ቀጥለዋል። አንድ ሺ አራት መቶ በረራዎች በሁለተኛ ቀኑ ተሰረሱ ማለት ነው። ስድስት ሺ በረራዎች ተራዝመዋል ወይንም ደግሞ ተጉላልተዋል አሊያም ዴላይድ ሆነዋል ተብሏል። ፍላይት አዌር የተሰኘው የበረራ ድረገጽ ከአርብ ጀምሮ ሰባት ሺህ በረራዎች ጫና ውስጥ መግባታቸውን በግልጽ አስቀምጠዋል። የፌዴራል አቪዬሽን አስተዳደር ኤፍኤ ከአራት እስከ 10 በመቶ በአርባ አየር መንገዶ ች በራ እንዲቀነስ ማዘዙ የሚታውስ ነው። አራት ከዛ ስድስት ከዛ አስር እያለ ባርባዎቹም ይተገበራል። ይህ ደግሞ በአሜሪካ ታሪክ እጅግ አስፈሪውና አስቸጋሪው ነው ተብሎ ሊመዘገብ ይችላል። ፕሬዚደንት ዶናልድ ትራምፕ በብዙ ጉዳዮች የቀመሱ ናቸው። ሁለት ጊዜ ግድያ ሙከራ እንዲያውም ሶስት ጊዜ ይባላል። ከዛ ሲሻገር ደግሞ በግልጽ የተከሰሱ ሁለቴ ፕሬዚደንሻል ኢምፒችመንት የገጠማቸው ሆነው የተመዘገቡ ናቸው። በእርግጥ ቱጃሩ ፕሬዚዳንት ዶናልድ ትራምፕ ጉዳዩን ከአሜሪካ ጥቅም ከተማ አንጻር እየቃኙት ይገኛል። የፌዴራል አቪዬሽን አስተዳደር ኤፍኤ ደግሞ አሁን ችግር ገጥሞኛል፣ የበረራ ሰራተኞች መመለስ አልቻሉም፣ አየር መንገዶችም ስራቸውን በስርዓት መንቀሳቀስ አልቻሉም በሚል መግለጫ በተደጋጋሚ በመስጠት ላይ ይገኛል። የበረራ ችግር የተፈጠረው የመንግስት መዘጋትን ተከትሎ ነው። ሰራተኞች፣ በተለይም የአየር ተቆጣጣሪዎች ኤርትራፊክ ኮንትሮለርስ የሚባሉት ከስራቸው ይቀራሉ፣ መልቀቅም አብዝተዋል። ከዛ ሲሻገር ደግሞ ካልተከፍላቸው ስለሚሰራሉ የሚል ጥያቄን በመነሳቱ ኤፍኤ ራሱ እየገባው ይገኛል። የመንግስት መዘጋት ማለት ትርጉሙ ቀለል ያለ ባይመስልም ጉዳዩን ግን ከስር መሰረት ማወቅ ያስፈልጋል። ሪፐብሊካኖቹና ዴሞክራቶቹ በበጀት ሳይስማሙ ሲቀሩ የመንግስት መዘጋት ይባላል። ወይም ደግሞ በኮንግረሱ ተስማምተው ለፕሬዚዳንቱ ረቂቁን ሳይልኩ ሲቀሩ ማለት ነው። ፕሬዚዳንቱ ደግሞ ፈርመው ህግ ሳያደርጉት ከቀረም የመንግስት መዘጋት አሊያም አለመግባባት ይፈጠራል። የታችኛውና የላይኛው ምክር ቤት አን አንድ ላይ ሲሆኑ ኮንግረሱን ይፈጥራሉ ማለት ነው። ታችኛው የህዝብ ተወካዮች ምክር ቤት የህግ መምሪያው፣ እንዲሁም የላይኛው ምክር ቤት የህግ መወሰኛው ምክር ቤት ሴኔት አንድ ላይ ሆነው ኮንግረስ ይሆናል ማለት ነው። ኮንግረስ ደግሞ የእነዚህ ድምር ውጤት መሆኑን በግልጽ ማስቀመጥ ያስፈልጋል። ይህን ኃይል ማግባባትና ማስታረቅ ደግሞ በእርግጥም የፕሬዝደንት ዶናልድ ትራምፕ ቁርጠኝነትን የሚጠይቅ ሆኖ ተመዝግቦባቸዋል። እነሱ አለመግባባታቸው መንግስትን ያዘጋል እንደማለት ነው። በታችኛው ምክር ቤት አራት መቶ ሰላሳ አምስት መቀመጫዎች እንዳሉ ይታወቃል። በላይኛው ምክር ቤት ደግሞ መቶ መቀመጫዎች አሉ። እነዚህም ታሳቢ መሆን አለባቸው። ታዲያ ላይኛውና ታችኛው ያ ማለት አራት መቶ ሰላሳ አምስት ሲደመር መቶ በጠቅላላው አምስት መቶ ሰላሳ አምስት ኮንግረሱ አለው ማለት ነው። ሴኔቱ መቶ የታችኛው ምክር ቤት አሊያም ደግሞ የህግ መምሪያው 435 ይኖረዋል ማለት ነው። ታችኛው በህዝብ ቁጥር ልክ ግዛቶች ተወካይ የሚልኩባቸው ናቸው። ለምሳሌ ካሊፎርኒያም 39 ሚሊዮን ህዝብ ያላት በመሆኑ አሁን ያላት ተወካይ 54 መቀመጫ ነው። ዳኮታዎቹን የመሳሰሉትን ወይም ደግሞ ደ ዴልዌር ያሉትን ከተመለከትን ትንሽ ቁጥር ያላቸው በመሆኑ በታችኛው ምክር ቤት አንዳንድ አላቸው። በላይኛው ደግሞ ትንሽ ቁጥር ብሎ ነገር የለም፤ ሁሉም እኩል እኩል ይወከላል። ምክንያቱም አሜሪካ የእኩልነት አገር በመሆኗ አሊያም ዴሞክራሲ ስላለ። ከዚህ ሲሻገር ደግሞ በላይኛው ምክር ቤት ትንሽ ቁጥርና ትልቅ ቁጥር ብሎ ካለ የታችኛው ምክር ቤት በህዝብ ተወካዮች ቁጥር ስለተወከለ በላይኛውም በታችኛውም አንድ ግዛት ትንሽ ቁጥር ካለው ይጫኑታል በማለት ወይም ደግሞ ሕገ መንግስቱ በዛ ልክ ታሳቢ አድርጎ የቀረጸላቸው ነው። ሁለት ተወካይ ብቻ ይኖራቸዋል በላይኛው ምክር ቤት፣ ያ ማለት በሴኔቱ ይህ ደግሞ እኩልነትን ያመጣል። አሊያም ድምጻቸው ሁሉም አምሳዎቹ ግዛቶች ተወካይነታቸው በሁለት በሁለት በኩል ይወከላሉ ማለት ነው። አምሳዎቹ ግዛቶች በጥቅሉ መቶ ሴናተሮችን ይይዛሉ። መግባባት ደግሞ ይጠበቅባቸዋል። ካልተግባቡ ሌላ ነው። የታችኛው ምክር ቤት ሪፐብሊካኖቹ 219 መቀመጫ ሲኖራቸው የላይኛው ምክር ቤት ላይ ደግሞ 53 አላቸው። በሌላ በኩል ዴሞክራቶች 212 በታችኛው ምክር ቤት፣ በላይኛው ምክር ቤት ደግሞ 47 አላቸው። ይህ ማለት ሁለት ደግሞ ኢንዲፔንደንት አሊያም ነጻ ፖለቲካን ከሚያራምዱት ያገኙት ነው።

ይህን ችግር ለመፍታት ታዲያ ፕሬዚደንት ዶናልድ ትራምፕ በርካታ ስራዎችን መስራት ይጠበቅባቸዋል ቢባለም እሳቸው ግን ጉዳዩን እያወሳሰቡት ይገኛል። እነዚህ ሪፐብሊካኖችና ዴሞክራቶች ካልተግባቡ አሁን የአሜሪካ ፖለቲካ አልተግባባም ለማለት የሚያስችልበት ደረጃ ላይ ደርሷል። ኒውዮርክ ዓለም አቀፍ አየር ማረፊያ ረዥሙን የጠብቁ ሰዓት እንዳስመዘገበ ተነግሯል። ኤፍኤ ወይንም ደግሞ ፌዴራል አቪያሽን አድሚኒስትሬሽን የተናገረው ነው። በአማካይ አንድ ነጥብ አምስት ሰዓት አስጠብቋቸዋል፣ ተጓዦቹ ማለት ነው። ቺካጎ ኦሄር፣ ኒውዋርክ እንደዚሁም ሊበርቲ ኢንተርናሽናል ሊበርቲ ኢንተርናሽናል ኤርፖርት የመሳሰሉት ስራቸውን ለማቆም አሊያም ለመሰረዝ ከተገደዱት ውስጥ ነው። ይህ ደግሞ የበጀት መዘጋቱ ጉዳይ ብቻ ሳይሆን የአሜሪካን ፖለቲካ ጫና ውስጥ የሚያስገባ አካሄድና ቁርጠኝነት መጉደሉን የሚጠቁም ሆኖ የተመዘገበ በሁሉም የአሜሪካ አካባቢዎች ችግር እንዳለ ይነገራል። ለዚህ መፍትሄ ለመስጠት ደግሞ ሴናተሮች ሙግት ውስጥ አድረዋል ሰንብተዋል አሁንም ይቀጥላሉ ተብሎ ይታሰባል የመዘጋቱ ሂደት በዚሁ ልክ የሚቀጥል ከሆነ እጅግ አስቸጋሪ ጊዜ በአሜሪካ ፖለቲካ ውስጥ እየመጣ መሆኑን በግልጽ የሚያሳይ አድርገዋል አሜሪካን ዋጋ እናስከፍላት ባይ ናቸው ግን ሴናተሮቹ አሁን ዋጋ እያስከፈሏት መሆኑን በግልጽ ማወቅ አለባቸው ትራምፕ አሁን ግራ ግብት ብሏቸዋል ትራምፕ ለምን ግራ አይጋቡም ጥያቄያቸው በተለያየ አቅጣጫ እየተመለሰ ሳይሆን እንደዚሁ የተደናቀፈ በመቅረቱ አሁን ሊያስቡ ይገባል ተብሏል። የሩሲያና የዩክሬንን ውጥረት መቋጨት ያልቻሉ ፕሬዚደንት መሆናቸውን በግልጽ አሁን ችግር እንዳለባቸው የሚጠቁሙ ያደርገዋል። ከፑቲን ጋር መደራደር ፈጽሞ ፕሬዚዳንት ዶናልድ ትራምፕ እንደማልችሉ ወይም ደግሞ እንዳልቻሉ እየተነገረባቸው ነው። የእኛውን አጋጣሚ ደግሞ በራሳቸው መንገድ ለማየት በሚሞክሩበት ሰዓት እንኳን ያለው የፖለቲካ አውድ እጅግ አስቸጋሪ በመሆኑ ፕሬዚደንት ዶናልድ ትራምፕ ቀላሉን ጊዜ ሳይሆን ከባዱን ጊዜ ያመጡት ነው በሚል በጥርጣሬ መልክ የሚያቸው ደግሞ ቁጥራቸው ከትላንቱ ዛሬ እጅጉን የተመነደገ ሆኗል። የቻይናን የደቡብ ቻይና ባህር ጉዳይ የኤዥያ ፓስፊክና አንዳንድ የወታደራዊ እንቅስቃሴዎችን መጠቅለል አሊያም እዛው ላይ እንዳለች ማስቆም የፕሬዚደንት ዶናልድ ትራምፕ የቤት ስራቸው ሆኖ ይመዘገባል። በሀገር ውስጥ ያለውን ፖለቲካ ማረጋጋት አልቻሉም። የማያረጋጉባቸው ምክንያቶች ደግሞ በተለያዩ አጋጣሚዎች ያለውን የፖለቲካ አውድ ና መድረክ ካለመረዳት አንጻር እንደሆነ በግልጽ የሚያስቀምጥ ነው። በማረለጎ መኖሪያቸው ቅንጡ ፓርቲ አዘጋጁ መንግስታቸውን ዘግተው ህዝቡ እየተራበ የሚል ጥያቄም ተነስቶባቸዋል። በእርግጥ ፕሬዚደንት ዶናልድ ትራምፕ እናንተ የምትሉት ሌላ እኛ እጃችን ያለው መልካም ጉዳይ ነው በሚል ሀሳብ ይሰጣሉ፣ ይከራከራሉ። ትራምፕ በስሜ ስታዲየም ካልተሰየመ የሚሉ አይነት ሰውም ሆነዋል። ችግሮችን ሳይፈቱ እንደዚህ አይነት የቅንጡ ህይወት ውስጥ ለምን ገቡ ቢባሉም ራሳቸው አጠራቸው ሀብታም አሊያም ቱጃር እንጂ ምንኛስ ፖለቲከኛ ሆኑ የሚል ጥያቄም ቢነሳሳቸው ብዙም ቦታ የሚሰጡት አይደለም። አሁን ፕሬዚዳንት ዶናልድ ትራምፕ አጣብቂኝ ውስጥ ገብተዋል። ትራምፕ አጣብቂኝ ውስጥ የገቡበት ምክንያት በዓለም ፖለቲካ ውስጥ እጃቸውን ማስገባታቸውና የዓለምን ፖለቲካ ራሳችን እንፈታዋለን የሚል አቋም ላይ በመሆናቸው ነው። ታዲያ የውጭ ውጩን እያሉ የውስጥ ፖለቲካቸውንም አናጉት የሚል ትችትም ይሰነዘርባቸዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ እኛ ወደ ውጭ አናይም የምንመለከተው ወደ ውስጥ ነው። መከን አሜሪካ ጋገን ወይም አሜሪካን ታላቅ ማድረግ ማጋ ፕሮጀክታቸው ስር ቢሆኑም አሁን ያለው ሁኔታ ግን የውጭም ላይ እጃቸውን አጣጥፈው አልተቀመጡም። እናም ከውጭም ከውስጥም ጫናው ሌላ መልክ እያመጣባቸው ነው። ኢኮኖሚያቸውን ማረጋጋት ይፈልጋሉ። ፕሬዚዳንት ዶናልድ ትራምፕ ኢኮኖሚያቸውን ለማረጋጋትም ሆነ ለማስቀጠል የተለያዩ ስራዎችን እንደሚሰሩ በግልጽ ይቀመጣል እንጂ ችግሩ በተለያየ አጋጣሚና በተለያየ አቅጣጫ የሚታይ ሆኗል። በርካቶች እየተጉላሉ ይገኛል። በእንደዚህ አይነቱ አጋጣሚ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ብዙ ሂደቶችን ለመመልከት ቢሞክሩም እጅግ አስቸጋሪውን ጊዜ ለማምጣት የሚያሳዩ ጉዳዮችን መምታት ወይም ደግሞ እዛው ላይ ማስቀረት አልቻሉም በሚል ትችቱ በርትቶባቸዋል። ፕሬዚዳንት ዶናልድ ትራምፕ እናንተ እነማናችሁ የሚል ሀሳብ አላቸው። ፕሬዚዳንቱ ሀሳባቸው ይህ ቢሆንም አንድ ሺ አራት መቶ በረራዎችን በአሜሪካ ምድር ለዛውን በአንድ ቀን ውስጥ እንዲሰረዙ ካደረጉ ችግር አለባቸው የሚል ጥያቄም ሳባቸው አይችልም ግን ዶናልድ ትራምፕ እናንተ እንደምትሉት ሳይሆን አሁን ያለው የፖለቲካ አውድ አብረን የምንሰራበት እንጂ የምንለያይበት አይደለም በሚል ለመከራከር ይሞክራሉ። ግን ደግሞ በዋናነት መንግስታቸውን ዘግተው እንደዚህ አይነት ለመፍትሄ እንሰራለን አቋም ላይ መሆናቸው የሚያስቅ እንጂ ከበረራና ወይም ደግሞ ከሌሎች ጉዳዮች ጋር ብቻም የሚተሳሰር አይደለም በሚል ትችቱ ይበረታባቸዋል። ትራምፕ ነገሮችን በራሳቸው መንገድ የመቋጨት አቅም እንዳላቸው ደጋግሞ ቢናገሩም አሁን ባለው ሁኔታ ግን የተለያዩ ሀሳቦችን ማስቀመጥ ያልቻሉበት እድል ላይ ደርሰዋል። ሙግታቸው ከዴሞክራቶቹ ጋር ብቻ ሳይሆን ከራሳቸው ፓርቲዎች ከሪፐብሊካኖች ሰዎች ጋር እንደሆነም በግልጽ እየተቀመጠ ነው። ታዲያ ፕሬዝደንት ዶናልድ ትራምፕ መንገዳቸውን ሁሉ ለሰላም የማድረግ ውጥናላቸው ቢባልም አንዳንድ ሂደቶች ግን ከማዕቀብና እንደዚሁም ደግሞ አንዳንድ ሀገራትን ከማስጨነቅ ያልዘለለ ነው በሚል ሀሳብ ይሰጣቸዋል። እጅግ አስቸጋሪው ጊዜ አሁን ፕሬዚደንት ዶናልድ ዶናልድ ትራምፕ እንደመጣባቸው የሚጠቁመው አሊያም አጣብቂኝ ውስጥ ገብተዋል ለማለት የሚያስደፍረው የተለያዩ ጫናዎች ከግራም ከቀኝም በመኖራቸው ነው። የአሜሪካ ፖለቲካ ውስጡ እየተናጋ ባለበት አጋጣሚ አሊያም ራሳቸው ዴሞክራቶቹና ሪፐብሊካኖቹ በፈጠሩት ጣጣም ጉዳዩ ሌላ መልክ ይዞ ወደ ህዝቡም ወርዷልና ችግሩን በምን መንገድ መቋጨት ያስፈልጋል ጥያቄን በጥያቄ ከማንሳት ውጪ መፍትሄ በቅርቡ ያለም አይመስልም። የፕሬዚዳንት ዶናልድ ትራምፕ አካሄዳቸው አለምን ወደ ሰላም ለማምጣት ነው የሚል ሀሳብ ቢኖርም አሁን ባለው ሂደትና አጋጣሚ ግን ፕሬዚዳንት ዶናልድ ትራምፕ ዓለምን ሰላም ሳይሆን ለማምጣት የሚፈልጉት በፕሬዚዳንት ዶናልድ ትራምፕ ስም የሚሰየሙ ትልልቅ የአሜሪካ ተቋማት ነው በሚል ስማቸው ይብጠለጠላል። ግን ስማቸው ቢብጠለጠልም ፕሬዚዳንት ዶናልድ ትራምፕ መንገዱ ሁሉ በራሳቸው ልክ የተቃኘ እንደሆነ ይገምታሉ። ጉዳዮችን በተለያየ አቅጣጫ ለማየት ይሞክራሉ። ፕሬዚዳንት ዶናልድ ትራምፕ ግን ደግሞ የዓለም የፖለቲካ መንገዷም ሆነ ሂደቷ ይህ የሆነ በመምጣት ማጥቃቱ በቀላሉ ፕሬዚዳንት ዶናልድ ትራምፕ አዩትም ተብሎ ይታሰባል። አንዳንድ ጉዳዮች አሁን በዓለም ፖለቲካ ላይ ያለውን ሁኔታ ለማየትም እድል የሚፈጥሩ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው መንገዶች ሁሉ የጥፋት እየሆኑ መጥተዋልና ሪፐብሊካኖቹ አንዳች ጉዳይ ማድረግ አለባቸው በሚል እየተቿቸው ይገኛል። አሜሪካ ታወከች ሲባል አሜሪካ በቀላሉ ችግሮቿን ትፈታለች ማለት ባይሆን ግን ደግሞ አስቸጋሪውን ጊዜ በውይይት ትፈቷለች ወደሚለው ደግሞ የሚ ውስጥ ያደርገዋል በቀላሉ የሚታይ አሊያም ደግሞ እንደዚሁ ሰዎች በሚያወሩበት ልክ እንዳልሆነም በግልጽ የሚያስቀምጥ ነው። አንዳንድ ጉዳይ በቀላሉ አይታይም ይባላል። የአሜሪካ ፖለቲከኞች እንደዚህ አይነቱን ጉዳይ መፍትሄ ለመስጠት ይሞክራሉና አንዳንድ አስፈሪ ሂደቶችን ወይም በከተማ ውስጥ የሚያደርጉትን እንቅስቃሴ ማቆም እንዳለባቸው ይነገራል። ፕሬዚደንት ዶናልድ ትራምፕ በከተማ ውስጥ ጦር የማንቀሳቀስ ባህሪያቸው ወይንም ደግሞ ብሔራዊ ዘቡን ናሽናል ጋርድ የሚባለውን ማሰማራታቸው ከዚህ በፊት ጥያቄ አስነስቶ እንዲያውም እንዲከሰሱ ሆነዋል። ያ ማለት በፖርትላንድ ኦሪገን በፖርትላንድ ኦሪገን ከዚህ ከዚህ ቀደም የሰጧቸው ሀሳቦችም አስፈሪ ነበሩ። ስደተኞች እንዲህ አይነት ጉዳይን ይበላሉ በሚል ማለትም እንደ ውሻ ያሉትን ሀሳብ መስጠታቸው እጅጉን አስፈሪ አድርጎት ነበረ። በስፕሪንግ ፊልድ ያሉት ማለት ነው። ጉዳዩ አሁን ውስብስብ ሆኗል። አሜሪካ ፖለቲካዋን ለመቋጨትም ሆነ ያለችበትን መንገድ ለማስተካከል አንድ ላይ ዓለም ትቆማለች ብሎ ማሰብ ከባድ ቢሆንም ፕሬዚዳንት ዶናልድ ትራምፕ ግን እሳቸው የግል አስተያየታቸውን ከመስጠት ተቆጥበው ለዓለም ፖለቲካ መስራት አለባቸው ወደሚል ድምዳሜ ይሄዱም አሉ። ግን ደግሞ ትራምፕ አንዳንድ ሀሳቦችን ሲያነሱ ያለምንም የራሳቸውንም ሀገር ፖለቲካ ታሳቢ እያደረጉ ነው ይባላል። አሁን እሳቸው የሆነ ጉዳይ ሲፈጠር ራሳቸውን ለማዝናናትም ሆነ ትንሽ ወደ ሰው የተጠጋ ፖለቲካዊ ያልሆነ ጉዳይን ለማድረግ ሲፈልጉ ወደ ቅንጡ ቤታቸው ማረላጎ ላጥ ብሎ ይሄዳሉ ይሏቸዋል። ያ ማለት እዛ ሲደርሱ ይዝናናሉ፣ ታላቋን አሜሪካ የሚመሩ እስከማይመስሉ ድረስ ሁሉም ጉዳይ ረስተውት ቁጭ ላሉ ነው። መንግስት ህዝብ እያስራበ አሁን እሳቸው መዝናናታቸው ምን ይላል? ልክ ኃይለሥላሴ የሰባሰባቱን ረሀብ ልጃቸው ኬክ አከበሩ የልጃቸውን ልደት በኬክ አከበሩ እንደሚባለው አይነት ፕሬዚዳንት ዶናልድ ትራምፕ ህዝቡ እየተራበ ትልቅ የተባለ ፓርቲ አዘጋጁ በማረላጎ በሚል በርካቶች እየተቿችሁ ይገኛል። ፕሬዚዳንት ዶናልድ ትራምፕ ግን እናንተ የፈለጋችሁትን ብትሉ አሜሪካ ታላቅ ትሆናለች፣ መቼም ቢሆን ታናሽ ልትሆን አትችልም፣ የሁሉም የበላይ ትሆናለች በሚል ሀሳባቸውን መክረው ይገልጻሉ። የፕሬዚዳንት ዶናልድ ትራምፕ ሀሳብ እስከ መቼ ውሃ ያነሳል? ብዙዎች በተለያየ አቅጣጫ ለማየት ቢሞክሩም ከእኛ በላይ አሜሪካን መውደድ ማን አለ በሚል እንደዚሁ እያሞካሹ ይገኛል። ራሳቸውን ግን ፕሬዚዳንት ዶናልድ ትራምፕ መንግስታቸውን የማይከፍቱ ከሆነ ከውጭ ሀይላት ጋር አሜሪካ ሊፈጠርባት የሚችልን ጫና መቀልበስ እንዳትችል ያደርጋታል፣ ወይም ደግሞ ውስጥ ላይ አመጽ ሊነሳባት ይችላል የሚል ሀሳብም ይነሳል። ምክንያቱም የራበው ህዝብ ምንም ሊያደርግ ይችላል ይላልና በስተላይ ዴሞክራሲና ጥጋብ የለመደው የአሜሪካ ህዝብ በቀላሉ ነጻነቱን ይነፈጋል ማለት አስቸጋሪ በመሆኑ፣ የፕሬዚደንት ዶናልድ ትራምፕ አካሄድ ግን መፍትሄን የሚያመጣ ይሆን አይሆን ጊዜን መጠበቅ ያስፈልጋል። ያ የማይሆን ከሆነ ግን ታላቁ አሜሪካ ችግር ውስጥ ትገባለች ነው ጉዳዩ።